ሜትር ላይ አንድ ሁለት ሶስት ሰዓቱ ይሰጠሃል። አስተማሪ ችግርህን በደንብ ሬክቲቭ አድርጎ የሚያወጣ አስተማሪ ጋር አሳይን አረጋለሁ ትበራለህ አልኩት። ሀፒ ያልነበረም ቱዚ ይለኛል እንደው ሲሙሌተር እንደው ቢቀርብኝ ምናምን ነገር አለ ዮሐንስ። እን ለምንድን ነው ሲሙሌተር ፓይለት አር ፕሮዲውስድ ኢን ሲሙሌተር። ሲሙሌተርን የሚፈራ ፓይለት ጥሩ አይደለም። ፓይለት ሲሙሌተር ውስጥ ነው የሚፈጠሩት። ለምንድነው ምትፈራው? ግድ የለም ምናምን አልኩት። እንግዲህ ብዙ እኔም ያን መግባቴ ነበረ እና ብዙ ፐርሰናል ትውቅ የለንም። ጣሊያናዊ ነው ብዙዎቹ፣ እንዲያውም ሜኖስ እንደው እዛ ውስጥም ባልገባ እና ሰውዬው ችግሩን አይቶ እርዱት ነው ያለው። እርዱት አይደንቲፋይ አድርጎ ችግሩን እርዱት ነው ያለው እና ብዛት ሰዋተኛም ለመርዳት ነበረ የፈለግ ነው የነበረው። እኔ ፐርሶናሊ ከኔ ጋር ነው የተነጋገረውና ለዛም ነው አውርጄ ወደ ሲሙሌተር ላስገባው ስል ነው እንግዲህ ዲስፒር ያደረገው። እንዳላችሁት እኮ ስቴት በዛ በአፈሬጅ እንትኑ አልጣለሁም፣ በሂደት ይማራል የሚልም ነገር ስለሆነ ኤክስትሪምሊ ደንጀረስ እና እንትን እስካልሆነ ከሲኒየር ፓይለቶችን ጋር ሰን ያደረግን ኢኒሻሊ ምናምን። ከዛ በሂደት ደግሞ ልጁ ደግሞ እንዳያችሁት ኪፎራንደድ ላይ በጣም ጥሩ ካፕቴኖች ሁሉ ጥሩ ነው ብሎ ነበር። በሂደት ደግሞ ይሻሻል የሚልም እምነት ልጁ ሲሙሌተሩን ሳይንስ እናደርገው ነው የጠፋ እሱን ብጠይቁት፣ ነው የለምን በዛው እንደሄደ ፓይለቱን፣ አትበርም ማን የለቀቀህንትን አልጨረስክም ትበራለህ፣ ከፓትሪዚዮ ጋር አሲስትድ ፍላይ ትበራለህ ይለኛል። ድጋሚ ማለት ነው። ኮመርሻል ኦፕሬሽን ከጀመርኩ ሁለት ወር አልፎኛል። እንደገና ተመልሽ እንደ ተማሪ ማለት ነው። በዛ ላይ ዛ ለሪማርኪን ላሳይ ሲሄድ በጣም በማንነቴ በቃ መደባደብ ሁሉ ይቃጠዋል አልኩ። ይህን ሁሉ ችዬ ቀጠልኩኝ። ፓትሪዚዮ ጋር መብረር ጀመርኩኝ ማለት ነው። የእኔ ብቻ ችግር አይደለም፣ ምክንያትም በጣም ብዙ ሰው እንዲያል ነገር ያጋጥመዋል፣ ግን አያወጣውም። ቀጠልኩኝ። ከዛ ዝም ብለህ ብረር ተባልኩኝ። አንደኛ ዩሮፕ ያወጣልኛል። ዩሮፕ ለእኔ ለጀማሪ ፍላይት ዩሮፕ አይበረርም በጣም ፋስት ነው። እንትኑ ኮሙኒኬሽኑ ትራፊኩ የተጨናነቀ ነው። ጥላ ተበራል ይለኛ ሄዳለውሽ ሶስት የተለያየ ካፕቴን ይሄ ልጅ ለኮመርሻል ኦፕሬሽን ሬዲ ነው ብለው ይጽፉልኛል። ካፕቴን ናሆም የሚባል ያለ አንድ አንድ እንግሊዛዊ ካፕቴን፣ አንድ አሜሪካዊ ካፕቴን። ኪንሻሳ ብራዛቪል ስንበር ነው አንደኛው አንደኛው ቦምቤ መሰለኝ ህንድ ከካፕቴን ናሆም ጋር ማለት ነው። አንደኛው ደግሞ አቢጃን ስንበር ነው ኮት ዲቯር። ምን አይተውብ ነው ይሉኛል፣ በጣም ነው የምትችለው ትችላለህ። በቃ እንደውም ካፕቴን ናሆም ምንድን ያለው ያኛው ቪፒ ፍላይት ኦፕሬሽን ዮሐንስ ወልደ ማርያም ያልኩ ተከታታይ ፍላይቶችን እንዲበር ብሎ ነው የጻፈብኝ እሱ ካፕቴናውም በአንድ ቀን ገና በመጀመሪያው ሲሄድ ማለት ነው፣ እሱ ጋር ነበር የሄድኩት። የፊተኛውን ኮሜንት ኖቲስ አድርጊያለው ኮንሲደር አድርጊያለሁ፣ ግን ለኮሜርሻል ኦፕሬሽን ኦፕሬሽን በቃ ሬዲ ነው ብሎኝ፣ ሂድ ዛሬ ቀጥታ አለኝ። አረ እንደዚህ ሳት በር ብዙ ሳት በር እንዳትመጣ ነው ያለኝ። አልሄድም አልኩ። ዝም ብለህ ሂድ ሂድ ብሎኛል ብሎኛል ብለህ ሂድ አለኝ። ሄድኩ ማለት ነው። ሲሄድ አየሁ፣ ወረወረሁ። አትችልም አለኝ እዛው ማለት ነው። አትችልም፣ አትችልም። አሁንም ትበራለህ አለኝ። ከእንግሊዛዊ ካፕቴን ጋር በረርኩኝ፣ እሱም ትችላለህ ብሎ ጻፈልኝ። ተመልሼ ሄድኩኝ። እንደገና ትበራለህ አለኝ። አሜሪካዊ ካፕቴን ጋር ሄድኩኝ፣ ትችላለህ ብሎ እሱም ጻፈልኝ። ተመለስኩኝ። ግራውንድ አደረግሃለሁ አለ። ይሄ የአቲቱድ ችግር ነው። እኔ ያዘዝኩን ብረር ስልህ መብረር ብቻ ነው እንጂ እኔ ሀያ አመት ሰላሳ አመት የበረርኩ ሰው እንደዚህ አትለኝም። ግራውንድ እንዳረግለ አለ። ታረገኝም አልኩት። ፖሊሲ ማኗዋላ ያላጠፋውም ኢንሲደንት ሀፕን አላረገም ወይም አክሲደንት አላደረስኩም። የስኪል ወይም የእንትን ችግር፣ የአካዳሚክ ችግር፣ የሲስተም ችግር የለብኝም፣ አልበርም አልኩት። እንዲያውም ስራውን አቆመዋለሁ አልኩት እንደዚህ የምታደረገኝ ከሆነ በማንነቴ ስገባ ሁል ጊዜ የሚሰድበኝ ስም፣ ስወጣ ጸሐፊውን አላያትም። በጣም ተሸማቅቄ ነው የሚወጣው፣ አፍሬ ማለት ነው። ገባ እሷም የምትሰደበውን ስድብ ትሰማለች።